በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምኩራብ ምኩራብ ማለት የዓቢይ ጾም ሦስተኛ ሰንበት ሦስተኛ ዕሁድ ነው። የመጀመሪያው ዘውረደ፣ ሁለተኛው ቅድስት ብለን ዛሬ ሦስተኛው ምኩራብ ላይ ደርሰናል እና የጅማር የሚፍጻሚን ባለቤት እግዚአብሔር ለመናነትን ሳይሆን እንዲያደርሰን መልካም ፈቃድ ይሆንልን። የገብረ መስቀል ሚዲያ ነው። አጠር መጠን አድርገን የሶስተኛውን እሁድ የምኩራብን ቃለ እግዚአብሔር እንነጋገራለን። እግዚአብሔር አመላክ ሁላችንን የሚያስተምረን። ምኩራብ ማለት ሰቀላ የሚመስል ትልቅ አዳራሽ ነው። አይሁድ በምኩራብ ሶስት ነገሮችን ይፈጽሙ እንደነበር የቤተክርስቲያናችን ትርጓሜ ወንጌል ይናገራል። ተሰብስበው ይጸልያሉ፣ ህገወሪትን ይሰሙበታል፣ ይማሩበታል፣ ይገነዘቡበታል አምልኮተ እግዚአብሔር ይፈጽሙበታል። ከእግዚአብሔር ጋር ይነጋገሩበታል። ኋላ ግን እንደ ቀየሩት ቅዱስ መጽሐፍ ይናገራል። አንደኛ ገበያ ያደረጉት፣ ሁለተኛ መሸጫ መለወጫ አደረጉት፣ ሦስተኛ መሸጫና መለወጫ እንዲሁም መማሪያ ስጋዊና መንፈሳዊ ስራ መስሪያ እንዳደረጉት ይናገራል ማለት ነው። ከመንፈሳዊ አገልግሎት ወደ ስጋዊ አገልግሎት ቀየሩት ማለት ነው። ሲጀመር በምኩራብ ሶስት አይነት ተገልጋዮች ይኖሩ እንደነበረ ታላቁ የቤተክርስቲያናችን ትርጓሚ ወንጌል ይናገራል። የምኩራብ አለቆች መሪዎችና አስተዳዳሪዎች ሕጉን የሚያነቡ የሚተረጉሙ፣ የሚያስተምሩ ትንቢተ ኦሪት የሚያሰሙ፣ የሚያብራሩ ማለት ነው። ሶስተኛው መጽሐፉ የሚነበብላቸው ሕገ ኦሪት ትንቢተ ነቢያት ነበረ በዚያ ውስጥ የሚነበበው ማለት ነው። ምኩራቡ የእግዚአብሔር ቤት ነው። ለሦስት ነገር ነበር የተሰራ የተዘጋጀ፣ ለምኩራብ አለቆችና መሪዎች፣ ለመምህራኑ ለአስተማሪዎቹ፣ ለህዝቡ ነው። ይህን ምኩራብ የበግ የርግብ የዋኖስ የፍየል መፈንጫ አደረጉት። የእንስሳት ጩኸት፣ የዶሮ ጩኸት ማሰሚያ አድርገው እግዚአብሔር በዚህ ሰዓት ተመለከታቸው። እግዚአብሔር አምላክ ሀገራችን ኢትዮጵያና ሃይማኖታችንን እንዲመለከትልን የእግዚአብሔር አምላካችን መልካም ፈቃዱ ይሁንልን። በአጭር ወደ መቅደስ ገባ ነው የሚለው፣ እግዚአብሔር ወደ ህይወታችን ይግባ። ወደ መቅደስ ገባ የሚለው በቅዱሳት መጻሕፍት እንዲህ ይነገራል። ኢየሱስ ወደ መቅደስ ገባ፣ ኢየሱስ ወደ ኢየሩሳሌም ወጣ ይላል ወንጌሉ። ከመቅደስ የሚበልጥ ከዚህ አለ ይላል ማቴዎስ 127 ላይ። ሲፈልጉት በመቅደስ አገኙት፣ በአባቴ ቤት መኖር እኖር ዘንድ ይገባኛል፣ መኖር እንደሚገባኝ አታውቁምን? የሉቃስ ወንጌል ምዕራፍ ሁለት ቁጥር 47። ቦአ ኢየሱስ ምኩራባ አይሁድ፣ ድጓ ወይም ደግሞ የሰንበት መዝሙር ቅዱስ ያሬድ የደረሰው ድርሰት ወይቤሎሙ ንስትዎ ለዝንቱ መቅደስ የሚል ነውና። አዎ ቦአ ኢየሱስ ምኩራባ አይሁድ ይላል ምኩራብ ወደ አይሁድ ምኩራብ ገባ ነው የሚለው ወመሐረ ቃለ ሃይማኖት ወይቤሎሙ መጽዋት አበድር መሷይት አነውቱ እግዚያ ለሰንበት ዋቡሃ ለምረት እግዚያውቱ ለሰንበት ወልድ ዋሕድ የሰንበት ጌታዋኔ ነኝ የሚል ነውና፣ የማቴዎስ ወንጌል 12 ሰባት የትግበሩ ቤተ አቡየ የቤተ ምስያጥ ቤተ የሰብ ቤተ ጸሎት ትሰመይ የማቴዎስ ወንጌል ምዕራፍ 21 ቁጥር 12 ላይ የአባቴ ቤት የጸሎት ቤት ነው የሚለው ነውና። ቧ ምኩራቦሙ ወገሰጾሙ ያርምሙ አንከሩ ምህረቶም ወገሰ ቃሉ ወጣይ መነገሩ ወሳይ ሳፉሁ የማርቆስ ወንጌል 11 18። ከማቴዎስ ቤት በማቴዎስ ወንጌል ምዕራፍ 9 በቤቱ እንደገባና ቤቱን እንደባረከ፣ በሉቃስ ወንጌል ምዕራፍ 19 ወደ ዘኪዎስ ቤት ገብቶ የዘኪዎስን ቤት እንደባረከ ኢየሱስ ከአይሁድ ምኩራብ ገብቶ ከመሥዋዕት ይልቅ ምረትን ወዳለው፣ የሰንቤት ጌታዋ የምረት መገኛዋ እኔ ነኝ የአብ አንድያ ልጅ የሰንቤት ጌታ ነው። የአባቴን ቤት የሽፍታ መጠጊያ አታድርጉት፣ ቤቴ የጸሎት ቤት ይባላል እያለ የሃይማኖትን ቃል አስተማራቸው። ከምኩራባቸውም ገብቶ ጸጥ ይሉ ዘንድ መከራቸው፣ ነገራቸው፣ አስጠነቀቃቸው። ከቃሉ ግርማ ከንግግሩ ወይም ከአነጋገሩ ጣዕም ከአንደበቱ ወይም አንደበቱ የአንደበቱ የአንደበቱን ቅልጥፍጥፍና ወይም ከአንደበቱ ቅልጥፍጥፍና የተነሳ በትምህርቱ ተገረሙ። ሰላም መዝሙሩ ሰላም አለው። በዕለተ ሰንበት ሊቃውንቱ የሚናገሩት የቅዱስ ያሬድ ድጓ መዝሙር ሰላም አለው። ሰላም ኢትዮጵያ ያጣችሁ ሰላም ነውና፣ ለሀገራችን ለኢትዮጵያ እግዚአብሔር አምላክ ሰላምን ያድርልን። ለቤተክርስቲያናችን ሰላምን ያድርልን። ሰንበታ አክብሩ ሰናየ ግበሩ ቢጸክሙ አፍቅሩ ነዳያኖ ምስኪና ንምሃሩ ከመትመኑ አንትሙ ቦአ ኢየሱስ ምኩራብ አይሁድ ወመሃረ ቃል ሃይማኖት ወይቤሎሙ ሰንበት አክብሩ ሰላም ተናገርዎሙ አይኰቱ ፈጣሪ ሆሙ ሰንበትን አክብሩ፣ መልካም አድርጉ፣ ወንድማችሁን ወይም ወንድሞቻችሁን ውደዱ፣ ድሆችን፣ ችግረኞችን እርዱ፣ ተመልከቷቸው፣ አስቧቸው እናንተም እንድታምኑ ኢየሱስ ወደ አይሁድ ምኩራብ ገብቶ የሃይማኖት ትምህርትን አስተማረ። እንዲህም አላቸው፣ ሰንበትን አክብሩ ብሎ ተናገራቸው፣ አስተማራቸው፣ አስጠነቀቃቸው። እነሱም ፈጣሪያቸውን፣ አምላካቸውን አመሰገኑ ይለናል። ስለ ቃሉ የቅዱስ ያሬድ ድጓ ነውና እግዚአብሔር አምላክ ሁላችንም ስለመከረን ስሙ ለዘላለም የከበረና የተመሰገነ ይሁን። በቅዳሴ ሰዓት የሚነበቡ መልእክታትንና ወንጌልን ደግሞ እንመልከት። እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። ቆላሲስ ምዕራፍ 2 ቁጥር 16። በጾም ሰዓት ስለ መብል፣ በጾም ሰዓት ስለ መጠጥ፣ በጾም ሰዓት ስለ ሰንበት አከባበር፣ አዎ፣ ስለ በዓል፣ ስለዚህ ማንም አይፍረድባችሁ። የተማራችሁን አውቃችሁ ያልተማራችሁትን ተምራችሁ አድርጉት። ሊመጡ ያሉ ጥላዎች አሉና አዎ ዋናው እስኪ ይሄ ጥላ ነው ሊመጡ ያሉ ዋና ነገሮች አሉና ይህን አውቃችሁ ስሩ ይላል ሐዋርያው ያዕቆብ ደግሞ ሁለት አስራ አራት ላይ እንዲህ ይላል ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ልርገመው ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል እምነቱስ ሊያድነው ይችላልን ይላል በሐዋርያት ሥራ ምዕራፍ 10 ቁጥር አራት ላይ ደግሞ ካህኑ ሁለተኛው ካህን የሚያነበው እንዲህ ይላል ጸሎትና ምጽዋት በእግዚአብሔር ፊት ለመታሰቢያ እንዲሆን ወደ ሰማይ አረገ ይላል። ቆርኔሌዎስ የሚባል መቶ አለቃ ነው የሚጸልይ የሚመጸውት የሚሰግድ የሚጾም በዓላትን የሚያከብር እግዚአብሔር የሚፈራ ነበርና ዘጠኝ ሰዓት በጸሎት ሰዓት ላይ መላኩ መጥቶ ጸሎትና ምጽዋት በእግዚአብሔር ዘንድ ለመታሰቢያ እንዲሆን ወደ ሰማይ አረገ። ጸሎታችን ያሳርግልን እግዚአብሔር፣ ፍቅራችን ይቅርታችንን እግዚአብሔር ይመልከትልን። በአምላክ ዳዊት በቅዳሴው ላይ የሚሰበከው ምስባክ ዲያቆኑ ሁለቴ እኛ ደግሞ ሦስቴ አምስት ጊዜ በአምስቱ አዕማደ ምስጢር በአምስቱ ቅንዋት የምንነጋገረው እንዲህ ይላል። እስመ ቅንዓተ ቤትከ በልዐኒ፣ ትዕይርቶሙ ለእለ ይትዔየሩከ፣ ወረደ ላይሌ ወቀጻይ ክዋ በጾም ለነፍስየ። የቤትህ ቅናት በላችኝ፣ አንድም የቤትህ ቅናት በልታኛለችና የሚሰድቡህም ስድብ በላይ ወድቋልና፣ በላይ ላይ ወይም በላይ ወድቋልና ነፍሴን በጾም አስመረርኳት። አንድም በጾም ነፍሴን እንደ መላእክት አደረግኳት ሥጋዬን ደግሞ አደከምኩት ሲል ነው። የቤትህ ቅናት በልቶኛልና። ቅናት፣ መንፈሳዊ ቅናት፣ ሰይጣናዊ ቅናት። መንፈሳዊ በጎ ሲሰሩ አይቶ መስራት፣ ሲጾሙ አይቶ መጾም፣ ሲመጸውቱ አይቶ መጾት፣ ሲቆርቡ አይቶ መቁረብ፣ ሲታረቁ፣ ሲያስታርቁ አይቶ ይህንም መፈጸም። ሰይጣናዊ ቅናት ደግሞ ማፍረስ ነውና ከዚህ ሁላችንንም እግዚአብሔር ይሰውረን። ይሄ በቅዳሴ የተሰበከው ምስባክ ነው ማለት ነው። ቅዱስ ወንጌል የዕለት ወንጌል የሦስተኛ ዕሁድ የምኩራብ ወንጌል የዮሐንስ ወንጌል ምዕራፍ ሁለት ቁጥር አስራ ሁለት እንዲህ ይላል። ኢየሱስ ወደ መቅደስ ገባ፣ አንድም ኢየሱስ ወደ ኢየሩሳሌም ወጣ ይላል። ውሃውን ወይን አድርጎ የመጀመሪያውን ተአምር በቃና ዘገሊላ አሳይቶ የእናቱን ጥያቄ መልሶ የሙሽራውንና የሙሽሪትን አፍረት አስተካክሎ ጉድለታቸውን ሞልቶ ከፈጸመ በኋላ ወደ ቅፍርናሆም ወረደ ወይም ወደ ቅፍርናሁም ወረዱ ይልና ጥቂት ቀን ኖረ። አንድም ዐሥራ አንድ ቀን ተቀመጠ ይላል። የአይሁድ ፋሲካ ቀርቦ ነበር። አይሁድ አራት ፋሲካ አላቸው። በአራተኛው ፋሲካ መድኃኔ ዓለም የሚሰቀል ነውና፣ የመጀመሪያው ፋሲካ ጌታ ኢየሱስ እነሆ ወደ መቅደስ ወይም ወደ ኢየሩሳሌም ወጣ። ወደ መቅደስ ገባ ነው የሚለው በመቅደስም ይላል ላም፣ በግ ርግብ የሚሸጡትን አገኛቸው። ወገፍታ ማይዳት ሆሙ ለመወልጣን፣ እነሆ መደርደሪያቸውን ገለባበጠ። ወገብረ መቅሰፍ ተጥብጣቢ ዘሃብል፣ እነሆ ጅራፍ አበጀና ገበያ ላይ ያገኘውን በሙሉ ከቤተ መቅደሱ ያሉትን በጅራፍ እየገረፈ አስወጣቸው። መደርደሪያቸውንም ገለበጠ። እንስሳቶቻቸውንም የያዟቸውን በሙሉ ከግቢው አስወጣ። እንዲህም አላቸው የአባቴን ቤት ገበያ አታድርጉ። አንድም የአባቴን ቤት ገበያ አድርጋችሁታል። የአባቴ ቤት ግን የጸሎት ቤት ነው። የአባቴ ቤት የእግዚአብሔር ማደሪያ ቤት ነው። ደቀ መዛሙርቱ የቤት ቅናት አቃጠለኝ የሚለውን በዚህን ሰዓት አስተዋሉ ይላል። የሚያስተውል አእምሮ ለሁላችንም እግዚአብሔር ያድለን። አይሁድ ወይ ቤልዎ ምንተ ትምህርተ ታርኢ ዘዘንተ ትገብር ይህን የምትሰራ ምን ምልክት አለህ? ምን ምልክት ታሳየናለህ? አዎ ገበያ የምትፈታ እኛን የምታባርር፣ መደርደሪያችን የምትገለባብጥ አንተ ማነህ? ነገሥታት፣ ባለሀብቶች፣ ባለስልጣናቱ አልከለከሉንም የምትከለክለን አንተ ከየት የመጣህ ነህ እያሉ መናገር ጀመሩ ይላል ወይ ቤሎሙ ስትወለዝንቱ ስትወ ዋና ቤተ መቅደስ ዋና አነስዎ በሳልስት ዕለት ይህን ቤተ መቅደስ አፍርዙት በሶስተኛው ቀን አነሳዋለሁ በሶስተኛው ቀን አነሳዋለሁ? ይህ ቤተ መቅደስ አርባ ስድስት ዓመት የጨረሰ ነው አንተ በሶስት ቀን አስነሳዋለሁ አንድም አነሳዋለሁ አልክ ምን አቅም አለህ ምን አይላለህ እያሉ ይነጋገሩ ነበረ በባቢሎን ሳሉ ይህ ሁሉ መከራ በአባቶቻችን የተደረገው አንድም የተደረገባቸው ቤተ መቅደስ ባይሰሩ እንጂ ነው። እኛ ሚጠቱ የተደረገልን እንደሆነ ቤት ሳንሰራ ዘር ሳንዘራ ቤተ መቅደስ እንሰራለን ብለው ብጻት ገቡ። ሚጠቱ ተደረገላቸው፣ ወደ ሀገራቸው ተመለሱ። ነገር ግን ዘር ሲዘሩ ቤት ሲሰሩ እረሱት። ሁለት ዓመት ኑረዋል። በሦስተኛው ዓመት ጀምረው በአርባ ስድስት አመት ሰርተው ጨርሰዋል። ይህም በዘሩባቤል መንግስት ይታወቃል። የዘሩባቤል መላ መንግስቱ አርባ ዘጠኝ ነው። ሳይታነጽ ሁለት ዓመት ከታነጸ በኋላ አንድ ዓመት አርባ ዘጠኝ ዓመት ኑሮ አልፏል ማለት ነው። ስለ ስጋው መቅደስ እያለ ያስተምራቸው ነበረ። አዎ፣ ሐዋርያት ከትንሣኤው በኋላ ተረድተዋል። የሚረዳ አእምሮ ለሁላችንም ያድለን። ምዕመናን በምኩራብ አዎ መሰዊያ እነሆ የኦሪትን መሥዋዕት ያቀርቡ ነበርና በሥልጣነ ክህነቱ ነቀፋቸው፣ አስወጣቸው፣ ገሰጻቸው ማለት ነው። መሥዋዕተ ኦሪትን አሳለፈ ማለት ነው። ከህሊናቸው ወይም ከልልናቸው አወረዳቸው፣ አንድም አዋረዳቸው። አርባ ስድስት ዓመት ቤተ መቅደስ የተባለው አርባ ስድስቱ ብሉያት መጻሕፍት ናቸው ማለት ነው። በወንጌሉ ላይ መጨረሻ ላይ የሚናገሩ ብዙ ሰዎች የቃሉን ትምህርት የእጁን ታምራት አይተው አመኑ ይላል። እርሱ ግን ማን ማን እንደሆነ ስለ እነሱ ማንነት ማንም እንዲነግረው አይፈልግም ነበር። ሁሉንም እንዳያመጣጣቸው ያውቃቸው ነበርና ማንነታቸውን ስለሚያውቅ አያምናቸውም ነበር ይላል። ከእግዚአብሔር አለመታመን መድኃኒያንም ሁላችንን የሚሰውረን ሰው ቢያምንም ባያምንም ምናልባት በእግዚአብሔር በኩል ታማኝነቱ ካለ አንድ ቀን ልንለወጥ እንችላለን። በእግዚአብሔር በኩል አለመታመን ግን ትልቅ ውድቀት ነውና እግዚአብሔር ከዚህ ውድቀት ሁላችን የሚሰውረን። ቤተ መቅደስ ቤተ መቅደስ በቤተ ክርስቲያናችን አስተምሮ ለሦስት ይከፈላል። አንደኛው ይህ ዓለም የእግዚአብሔር ቤተ መቅደስ ነው። አቆሽሸነዋል። እየተገዳደልን እየተበላላን፣ እየተጨካከን አቆሽሸነዋል። በኖ ዘመን እንደነበሩ ሰዎች በንፍር ውሃ ያላጠፋን እግዚአብሔር የይቅርታ አምላክ ስለሆነ ነው። በነገራችን ላይ አሁንም ቢሆን ቅጣቱ ይለይ እንጂ ከዚህ ያልተናነሰ ቅጣት በዓለም ላይ ወድቋል። በመሬት መንቀጥቀጥ፣ በስደት፣ በጦርነት፣ በተፈጥሮና በሰው ሰራሽ ይልቁንም በእውነት የሰው ልጅ እልቂት የጽዳት ዘመቻ በሚመስል መንገድ ትውልድ እያለቀ ነውና ዓለም ዓለም የእግዚአብሔር ቤተ መቅደስ ስለሆነች ዓለምን ከማርከስ ራሳችን እንድንጠብቅና እግዚአብሔርን በቸርነቱ እንዲጎበኘን የእግዚአብሔር የአምላካችን መልካም ፈቃዱ ይሆንልን። ሁለተኛው የሰው ልጅ የእግዚአብሔር ቤተ መቅደስ ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16፣ የታምሩኑ ከመታ ቦቱ አንትም ወማሂደሩ ለመንፈስ ቅዱስ፣ የእግዚአብሔር ማደሪያ እንደሆናችሁ፣ የእግዚአብሔር ማደሪያ ቤተ መቅደስ እንደሆናችሁ አታውቁምን? የእግዚአብሔርን ቤተ መቅደስ ያፈረሱትን ያፈርሳቸዋልና። ስለዚህ በስስት በቅሚያ በሐሜት በተንኮል በመገዳደል የእግዚአብሔርን ቤተ መቅደስ እያቆሸሽን ነው እና በንስሐ ተመልሰን እግዚአብሔርን ይቅርታ እንድንጠይቅ እግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ዛሬ ያልበደል የማይበድል ዛሬ ያልካደ የማያስክድ ዛሬ ያልቀማ የማያስቀማ ዛሬ ያልገደል የማያገዳደል ማናለን አለን? የእግዚአብሔርን ቤተ መቅደስ እያቆሸሽንም ነውና ለቤተ መቅደሱ ተቆርቆሮ አንድ ቀን ሳይጠርገንና በጅራፍበት በጅራፍ ስልጣኑ ሳያባርረን ሳያስወጣን ማለት ወደ ሞሳ እንመለስ ንሳ እንግባ ማለት ነው። ከቤተ መቅደሱ በጅራፍ አስወጣቸው ማለት የእኛ ሰውነት የእግዚአብሔር ማደሪያ ነውና ነፍስና ስጋን በመላከሞት ይወስዳል ማለት ነው። ይህ ሳይመጣ በንሳ እንድንመለስ እግዚአብሔር ይርዳን። ሶስተኛው ህንፃ ቤተ ክርስቲያን ነው። ህንፃ ቤተ መቅደስ ነው። ይህ ቤተ መቅደስ ነገረ ክርስቶስ እንማርበታለን። ነገረ መላይክት ነገረ ማርያም፣ ነገረ ቅዱሳን ነገረ ጻርቃን ነገረ ሰማይታት እንማርበታለን። እና ተምረን እንድንወለጥ እንድንለወጥ በቤተ መቅደሱ እግዚአብሔር ይርዳን። በሌላ መልኩ እዚሁ ላይ ቤተ መቅደሱ ነገረ ክርስቶስን የምንማርበት፣ ቀጥሎ ደግሞ የክርስቶስን ሥጋና ደም የምንቀበልበት፣ ቀጥሎ ደግሞ እግዚአብሔርን የምንጠብቅበት መጠበቂያ ግንብ ነውና በዚያ ሁነን ፈጣሪያችን እንጠብቅ። ቤተ ክርስቲያን ከኦሪቱ መቅደስ ትበልጣለች፣ ትለያለች። በኦሪት የበግደም በአዲስ ኪዳን የክርስቶስ ደም። በኦሪት ቤተ መቅደስ ስብ ይጤስ ነበር። በአዲስ ኪዳን ቤተ ክርስቲያን ስጋዋ ወልደ እግዚአብሔር ይፈተታል፣ ማዛጣን ይሰዋበታል። የኦሪት ቤተ መቅደስ በዘር በሐረግ ትውልድ የመጣ የሌዊ ዘሮች የአሮን ወገኖች ናቸው። በአዲስ ቅናራ ቤተ ክርስቲያን ግን ዘር፣ ቀለም፣ ቋንቋ፣ ብሔር ሳይለይበት አሕዛብም ከአሕዛብም የተጠሩ መጥተው ያገለግላሉ። ቤተ ክርስቲያን የተሰራችው በክርስቶስ ደም ስለሆነ እነሆ ዘርና ቀለም፣ ቋንቋ አይለይባትም። የኦሪትን መቅደስ ያጸዳ አምላክ የአዲስ ኪዳኗን የማያጸዳ እንዳይመስለንና በንስሐ ልንመለስ ያስፈልጋል፣ ልንጠነቀቅም ያስፈልጋል። ቅዱስ ማን ነው? ንጉሥ ሰሎሞን ማስተዋል ይጋርድሃል፣ ጥንቃቄ ይጠብቅሃል ተብሏልና በጥንቃቄና በማስተዋል እንድንራምድ እግዚአብሔር ይርዳን። የመጨረሻ ጥቅስ ቅዱስ ጳውሎስ እንዲህ ይላል ዕለት ዕለት የሚያሳስበኝ የአብያተ ክርስቲያናት ጉዳይ ነው ይላል። ምናልባት ዛሬ ዕለት ዕለት የሚያሳስበን የኑሮአችን ጉዳይ፣ የኑሮ ውድነት፣ የስደታችን ጉዳይ ብቻ ሊሆን ይችላል። ግን ዕለት ዕለት የአብያተ ክርስቲያናት ጉዳይ ሊያሳስበን ያስፈልጋል። የሕይወታችን ጉዳይ ሊያሳስበን ያስፈልጋል። የሀገራችን ጉዳይ ሊያሳስበን ያስፈልጋል። የሃይማኖታችን ጉዳይ ሊያሳስበን ያስፈልጋል። ምኩራብ ምኩራብ ማለት ሰቀላ ማለት ነውና፣ እነሆ ቤተ መቅደሱን ያጸዳ አምላክ የእኛን አይምሮ አጽድቶ የጀመርነውን ሱባኤ ያጠናቀል ለብርሃነ ትንሣኤ ሳይሆን እንዲያደርሰን መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ፣ ተከታተሉ። ሰላም እግዚአብሔር ከሁላችን ጋር።